ምዕራፍ 11 ስለሚበሉና ስለማይበሉ እንስሳት። እግዚአብሔርም ሙሴንን እና አሮንን እንዲህ ብሎ ተናገራቸው፣ ለእስራኤል ልጆች እንዲህ ብላችሁ ንገሯቸው። በምድር ካሉት እንስሳት ሁሉ የምትበሏቸው እንስሳት እነዚህ ናቸው። የተሰነጠቀ ሰኰና ያለውን የሚያመሰኳውን እንስሳ ሁሉ ብሉ። ነገር ግን ከሚያመሰኩት ሰኮናቸውም ስንጥቅ ከሆነው ከእነዚህ አትበሉም። ግመል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ ለእናንተ ለናንተ ርኩስ ነው። ጥንቸል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ ይህ ለእናንተ ርኩስ ነው። ሽኮኮ ያመሰኳል ነገር ግን ሰኮናው ስላልተሰነጠቀ ለናንተ ርኩስ ነው። እርያም ሰኮናው ተሰንጥቋል፣ ነገር ግን ስለማያመሰኳ ለናንተ ርኩስ ነው። የእነዚህን ሥጋ አትበሉም፣ በድናቸውንም አትነኩም፤ ለናንተ ርኩሳን ናቸው። በውሃ ውስጥ ከሚኖሩት ሁሉ እነዚህን ትበላቸው አለ። በውሆች በባሕሮችም በወንዞችም ውስጥ ከሚኖሩ ሁሉ ክንፍና ቅርፊት ያላቸውን ትበላላችሁ። በውሆች ውስጥ ከሚንቀሳቀሱ በውሆች ውስጥ የሕይወት ነፍስ ካላቸው ሁሉ በባሕሮችም በወንዞችም ውስጥ ክንፍና ቅርፊት የሌላቸው ሁሉ በእናንተ ዘንድ የተጸየፉ ናቸው፣ በእናንተም ዘንድ የተጸየፉ ይሆናሉ። ሥጋቸውንም አትበሉም፣ በድናቸውንም ትጸየፋላችሁ። ክንፍና ቅርፊትም የሌላቸው በውሃ ውስጥ የሚኖሩት ሁሉ ለእናንተ ርኩሳን ናቸው። ከወፎችም ወገን የምትጸየፏቸው እነዚህ ናቸው፣ አይ በሉም የተጸየፉም ናቸው ንስር ገዲ፣ አሞራ፣ አሳውጪ፣ ጭላት፣ ጭልፊት፣ አንጫ አሞራ በየወገኑ ቁራ ሁሉ በየወገኑ ሰጎን በየወገኑ ጠለቋ ዝዬ በቋል በየወገኑ ጉጉት፣ እርኩም፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥምብ አንሳ አሞራ፣ ሽመላ፣ ሳቢሳ በየወገኑ ጅንጅላት፣ ቴወፍ የሌሊት ወፍ የሚበርም በአራት እግሮችም የሚሄድ ተንቀሳቃሽ ሁሉ ለናንተ ርኩስ ነው። ነገር ግን ከሚበሩት አራትም እግር ካሏቸው ከእግሮቻቸውም በላይ በምድር ላይ የሚዘሉባቸው ጭኖች ካሏቸው ተንቀሳቃሾች እነዚህን ትበላላችሁ። ከእነርሱም ከነርሱም እነዚህን አትበሉም። ኩብኩባ የሚመስለውም ፌንጣ የሚመስለውም አሸን የሚመስለውም አንበጣ የሚመስለውም የሚበር አራት እግሮች ያሉት ተንቀሳቃሽ ሁሉ ለእናንተ ርኩስ ነው። በእነዚህም ርኩስ ትሆናላችሁ። የእነርሱንም እበድን የሚነካ ሁሉ እስከ ማታ ርኩስ ነው። ከእነርሱም እበድን የሚያነሳ ሁሉ ልብሱን ይጠብ፣ እስከ ማታ ርኩስ ነው። ሰኮናም ያለው ነገር ግን ሰኮናው ያልተሰነጠቀ የማያመሰኳም እንስሳ ሁሉ ለእናንተ ርኩስ ነው። እርሱን የሚነካ ሁሉ ርኩስ ነው። በአራት እግሮቹ ከሚሄድ እንስሳ ሁሉ በመዳፎቹ ላይ የሚሄድ ለእናንተ ርኩስ ነው። የእርሱን በድን የሚነካ ሁሉ እስከ ማታ ርኩስ ነው። በድናቸውንም የሚያነሣ ልብሱን ይጠብ፣ እስከ ማታም ርኩስ ነው። እነርሱም በእናንተ ዘንድ ርኩሳን ናቸው። በምድር ላይም ከሚንቀሳቀስ ተንቀሳቃሽ እነዚህ ለእናንተ ርኩሳን ናቸው፦ ሙጭልጭላ፣ አይጥ፣ እንሽላሊት በየወገኑ ኤሊ፣ አዞ፣ ገበሎ፣ አርጃኖ፣ እስስት። ከሚንቀሳቀሱት ሁሉ በእናንተ ዘንድ ርኩሳን የሚሆኑ እነዚህ ናቸው። ከእነርሱም በድናቸው የሚነካ ሁሉ እስከ ማታ ርኩስ ነው። ከእነርሱም በድናቸው በምንም ላይ ቢወድቅ እርሱ ርኩስ ነው። የእንጨት ዕቃ ወይም ልብስ ወይም ቁርበት ወይም ከረጢት ቢሆን የሚሠራበት ዕቃ ሁሉ እርሱን በውኃ ውስጥ ይንከሩት፣ እስከ ማታም ርኩስ ነው። ከዚያም በኋላ ንጹሕ ይሆናል። ከእነርሱም አንዳች በውስጡ የወደቀበትን የሸክላውን ዕቃ ሁሉ ስበሩት። በውስጡም ያለው ሁሉ ርኩስ ነው። በእርሱ ውስጥ ያለው ውኃም የሚፈስበት የሚበላ መብል ሁሉ ርኩስ ነው። በዚህም ዕቃ ሁሉ ያለው የሚጠጣ መጠጥ ሁሉ ርኩስ ነው። ከእነዚህም በድን የሚወድቅበት ሁሉ ርኩስ ነው። እቶን ወይም ምድጃ ቢሆን ይሰባበራል፤ ርኩሳን ናቸውና ለእናንተ ርኩሳን ይሆናሉ። ነገር ግን ምንጩ ጉድጓዱም የውሃውም ኩሬ ንጹሐን ናቸው። በድናቸውን ግን የሚነካ ርኩስ ነው። ከበድናቸው የሚዘራ ዘር ላይ አንዳች ቢወድቅ እርሱ ንጹሕ ነው። ነገር ግን በዘሩ ላይ ውሃ ቢፈስበት ከዚህ በኋላ ከበድናቸው አንዳች ቢወድቅበት ለእናንተ ርኩስ ነው። ነ ለመብል ከሚሆኑላችሁ እንስሳት የሞተ ቢኖር በድኑን የሚነካ ሁሉ እስከ ማታ ርኩስ ነው። ከበድኑም የሚበላ ልብሱን ያጥባል፣ እስከ ማታም ርኩስ ይሆናል። በድኑንም የሚያነሳ ልብሱን ይጠብ፣ እስከ ማታም ርኩስ ነው። በምድርም ላይ የሚንቀሳቀስ ተንቀሳቃሽ አውሬ ሁሉ ለእናንተ ርኩስ ነው፣ አትብሉትም በወዱ የሚሳብ በአራትም እግር የሚሳብ ብዙ እግሮችም ያሉት በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ ርኩሳን ናቸውና አትብሏቸው። በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ ሰውነታችሁን አታርክሱ፣ በእነርሱም እንዳትረክሱ ሰውነታችሁን አታርክሱባቸው። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ። እኔ አምላካችሁ እግዚአብሔር ቅዱስ ነኝና በምድርም ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታሳድፉ። እኔ አምላካችሁ እነሆ ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። የእንስሳና የወፍ በውሃም ውስጥ የሚንቀሳቀስ ፍጥረት ሁሉ በምድርም ላይ የሚንቀሳቀስ የፍጥረት ሁሉ ሕግ ይህ ነው በርኩስና በንጹሕ መካከል የሕይወት ነፍስ ካላቸውም በምትበሉትና በማትበሉት መካከል እንድትለዩ ነው።